መስቀል ዝግጅት የምናደርገው የምንበላ፣ የምንጠጣ ብቻ አይደለም። መስቀል ማለት ብርሃን ነው። መስቀል ማለት መቻቻል ነው። መስቀል ማለት አብሮ ማደግን፣ ፍቅርን፣ ሰላምን የሚያሳየን ስለሆነ አንድ ንሁን ብለን ስለ አንድነት የምንወያይበት ነው። ወጣቶች ደግሞ የእኛን አርአያ ተከትሎ ስለ ለውጥ፣ ስለ ትምህርታቸው፣ ስለ እድገታቸው ይሄንን በዓላችንን የሀገራችን የኢትዮጵያን በዓል እንዲያስቀጥሉ ወጣቶችን እየመከርን ነው። እንደ ሴት እንደ አንድ እናት እንደ አንድ እህት ደግሞ የትኛውም ወጣት ይሁን የትኛውም አካል በሰላም መወጥቶ በሰላም በዓሉን አክብረው የበዓሉን ቱርፊትና ባህላዊ ሃይማኖታዊ ቱርፊቱን ጠብቆ እንዲገባ ትልቅ ዝግጅት እያደረግኩ ነው ማለት ነው። በተለመደ መልኩ እንግዳ ተቀባይነታችን ከጥንትም የመጣ ወርሰን እዚህ የደረስ ነው ስለሆነ፣ ህዝቡ በሰላም መጥቶ እንዲወጣ ወጣቱም የራሱን ዝግጅት አድርጓል፣ ሴቱም የራሱን ዝግጅት አድርጓል፣ ለህግ አካሉም የራሱን ዝግጅት አድርጓል። ስለዚህ የትኛውም ሰው ያለ ስጋት በዓሉን አክብሮ ሃይማኖታዊና ባህላዊ ትርፍቱን ጠብቆ እንድመለስ የራሱን ዝግጅት እያደረገ ነው ማለት ነው።